አቢሽራሕሊ ሰድሪ ወየስርሊ አምሪ ዋህሉልዑቅደተን ሚሊሳኒ የፍቃሁ ቀውሊ። በአላህ መንገድ ወንድማማችነት አላህ ዘንድ ትልቅ ቦታ ያለው በመሆኑ ትልቅ ምንዳም ተዘጋጅቶለታል። ይህም ማንኛውም ሙስሊም ከዚህ ማዕድ እንዲቋደስ ለትግበራው እንዲነሳሳና መስመሩን አጥብቆ እንዲይዝ ያደርገዋል ከጽዱ አማኞችና ከደጋግ አላህን ፈሪዎች እስኪሆን ድረስ። ከትሩፋቶቹ መካከል እንመልከት። አንደኛ ፊታቸው ብርሃን ነው። አቡ ዳውድ እንደዘገቡት የአላህ መልእክተኛ ሰለላሁ አለይሂ ወሰለም እንዲህ ብለዋል፤ ከአላህ ባሮች መካከል ነቢያትም ሰማዕታትም ያልሆኑ ሰዎች አሉ። በትንሣኤ ቀን ከአላህ ዘንድ ባላቸው ቦታ የተነሳ ነቢያትና ሰማዕታት ይቀኑባቸዋል። ሰሓቦች እንዲህ ይላሉ፤ የአላህ መልእክተኛ ሆይ እነማንናቸው እነርሱ ይንገሩን አሏቸው። እርሳቸውም እነሱ ምንም ዝምድና ሳይኖራቸው እና ያለምንም የገንዘብ ጥቅም በአላህ መንፈስ የተሳሰሩ ናቸው። ወላሂ ፊታቸው ኑር ወይም ብርሃን ነው። እነርሱም በብርሃን ላይ ናቸው። ሰዎች በሚፈሩበት ጊዜ አይፈሩም፣ ሰዎች በሚያዝኑበት ጊዜም አያዝኑም አሉ። ሁለተኛ ወንጀላቸው ይማርላቸዋል። ኡበራኒ እንደዘገቡት የአላህ መልእክተኛ ሰለላሁ ዓለይህ ወሰለም እንዲህ ብለዋል። አንድ ሙስሊም ሙስሊም ወንድሙን አግኝቶ በእጁ የያዘው እንደሆነ ነፋሻማ በሆነ ቀን ውስጥ ደረቅ ቅጠል ከዛፍ ላይ እንደሚረግፍ ሁሉ ወንጀላቸው ይረግፍላቸዋል። ወንጀላቸው የባህር ዐረፋ ያህል የበዛ ቢሆንም እንኳን ይማርላቸዋል። ሶስተኛ የስንሳኤ ቀን በአላህ አርሽ ጥላ ስር ነው የሚሆኑት። ሙስሊም በዘገቡት ሀዲት ላይ የአላህ መልክተኛ ሰለላሁ ዓለይህ ወሰለም እንዲህ ብለዋል። የተከበረውና ልቅናው ከፍ ያለው ጌታ አላህ ስብሐነሁ ወተዓላ የትንሳኤ ቀን እንዲህ ይላል፣ ለክብሬ የተዋደዱ የታሉ? ዛሬ የማንም ጥላ በሌለበት ቀን በጥላይ ስር አስጠልላቸዋለሁ። ቡሐሪና ሙስሊም እንደዘገቡት በሐዲሱ ላይ ከተጠቀሱት ሰባት ሰዎች መካከል ለአላህ ብለው የተዋደዱ በወዴታውም ላይ የተሳሰቡና በዚያም ላይ የተለያዩ ሁለቱ ሰዎች ይገኙበታል ብለዋል። አራተኛ በአላህ የወዴታ ጉያ ስር ናቸው። የአላህ ወዴታን ማግኘት ለሰው ልጅ የስኬት ሁሉ ጫፍ፣ ፍጥረታት ሁሉ የሚሮጥለት ዓላማ ነው። ኢማም ማሊክ ረሂመሁላህ እንደዘገቡት የአላህ መልዕክተኛ ሰለላሁ ዓለይህ ወሰለም እንዲህ ብለዋል የተከበረውና ልቅናው ከፍ ያለው ጌታ አላህ እንዲህ አለ ጉዴታይ በኒ መንገድ ለተዋደዱ በኒ መንገድ ለተጠያየቁና መከራ ላዩት ሁሉ ግድ ሆነ፣ ብለዋል። በሌላ ዘገባ ደግሞ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል አንድ ሰው በአንዲት መንደር የሚገኝ ወንድሙን ለመጠየቅ ወጣ። ወደዚያች መንደር በሚወስደው መንገድ ላይ አላህ ስብኃነሁ ወተዓላ መልአክ አስቀመጠና መልአኩም ወዴት ነው የምትሄዱ በማለት ጠየቀው። ሰውየውም በዚች መንደር የሚኖር አንድ ወንድም ለመዘየር ነው አለ። መልአኩም የዋላለህ ውለታ ኑሮ ልትመልስለት ነው ወይ በማለት ጠየቀው። ሰውየውም አይደለም፣ ነገር ግን እኔ ለአላህ ብዬ ስለምወደው ብቻ ነው አለ። መልአኩም እኔ ወደ አንተ የተላኩ የአላህ መልክተኛ ነኝ፣ ለሱ ብለህ ስለወደድከው አላህ ወዶሃል በማለት አበሰረው። አምስተኛ በአላህ ጀነትና እንክብካቤ ውስጥ ናቸው።

ሶስት ነገሮች በውስጡ ያሉት ሰዎች የኢማንን ጥፍጥና አገኘ። አላህና መልእክተኛው ከሌሎች ነገሮች ሁሉ በበለጠ መልኩ በእርሱ ዘንድ የተወደዱ መሆን፣ አንድ ሰው ለአላህ ብቻ ብሎ የወደደ እንደሆነ፣ ወደ እሳት መጣደን እንደሚጠላ ሁሉ አላህ ከክህደት ነጻ ካወጣው በኋላ ወደ ክህደት መመለስን መጥላት ብለዋል። እንግዲህ ይህ ነው ኢስላም ወንድማማችነት በዚህች ዓለምም ሆነ በመጪው ዓለም።